ሰላም ጤናስጥልን ክቡራትና ክቡራን የኢትዮ ሚዲያ ማዕከል ቤተሰቦች ለሰዓቱ የተመረጠው አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በትግራይ እስከ አምስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚያካሄድ የውድብ ናጽነት ትግራይ ፓርቲ መግለጹ ተሰምቷል። ህወሀት በበኩሉ ፖለቲካዊ እንቅስቃሴ ማድረጉን ቀጥሏል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የህወሀት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔርና የህወሀት ስራ አስፈጻሚ አባላትና ሊቀመንበር ኮሎ ኮሎኔል ተክላይ ገብረመድህን ከተፈናቃዮች ጋር ከሽሬ እንዳስላሴ ከተማ ነዋሪዎች ጋር ውይይት ማካሄዳቸውም ተሰምቷል። በሌላ በኩል ደግሞ በላያችን ላይ የአንዣበቦ የደህንነት ስጋት መፍትሄ እስኪበጅለት ድረስ ለጊዜው ማንኛውም የዳኝነት አገልግሎት መስጠት አቁመናል ሲሉ መቀሌ የሚገኙ ፍርድ ቤቶች ስራ ማቆማቸውን ገልጸዋል። በዚህም ፍርድ ቤቶቹ ማንኛውም አይነት አገልግሎት መቆሙን አረጋግጠዋል። እነዚህ መረጃዎች በዜናችን በዝርዝር እናስደምጣቸዋለን። በወቅታዊ ጉዳይ ላይ ከመኢአድ፣ ኢህአፓ እናት ፓርቲና አማራ ጌዮናዊ ንቅናቄ የጋራ መግለጫ ተሰጥቷል። የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረት ይሰጠው የሚል መልእክትም አስተላልፈዋል። ዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በአፍሪካ ስድስት ሀገራት በጤናና ትምህርት ዘርፉ በጀት በመቀነሱ ሰራተኞች የከፋ ችግር ውስጥ መውደቃቸውን አዲስ ጥናት አመላክተዋል። ጥናቱ አክሽን ኤድ የተሰኘ ግብረሰናይ ድርጅት የሰራው ሲሆን በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያ፣ በማላዊ፣ በናይጄሪያ ስድስት መቶ የጤና ባለሙያዎች መምህራንና የማህበረሰብ ክፍሎችን ያሳተፈ እንደሆነም ነው የተገለጸው ይህ መረጃም በዜናችን በዝርዝር እናስደምጣቸዋለን። ከዚህ በተጨማሪም የኢትዮጵያ ብሔራዊ ባንክ የውጭ ሰዎችም ዛሬ ገበያ ስርዓትን በይበልጥ ለማሻሻል ከትናንት ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃሉ ሲል አስታውቋል። የወሰዳቸውን እርምጃዎችም በዜናችሁ በዝርዝር እናስደምጣቸዋለን። ክቡራትና ክቡራን፣ የኢትዮ ሚዲያ ማዕከል ቤተሰቦች፣ እነዚህና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቅርብናል። ቻናላችን ሰብስክራይብ በማድረግ የዶል ምልክቷን በመጫንና መረጃውም ለብዙዎች እንዲዳርስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የውድብ ናጽነት ትግራይ ፓርቲ በትግራይ እስከ አመፅ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል እንደሚያካሂድ አስታውቋል። በሁለት ጎራ የተከፈሉት የህወሀት ፖለቲከኞች ከብልጽግና ፓርቲ ሆነ ከሻቢያ ጋር የፈጠሩትን ህብረት እንደማይቀበለው የውድብ ናጽነት ትግራይ ፓርቲ ገልጿል። በክልሉ ህወሀት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመፅ ድረስ የሚሄድ ህጋዊ የሆነ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን ፓርቲው አስታውቋል። ውናቴን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ግንቦት 9 2017 ዓ ምት ያካሄደውን የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት በትናንትናው እለት በመቀሌ ከተማ በሚገኘ የተገኘው ጽህፈት ቤቱ በሰጠው መግለጫ ነው። የፓርቲው ሊቀመንበር ዶክተር ደጀን መዝገበ የውናት ምክር ቤት በወቅታዊ ክልላዊ ና ቀጠናዊ ፖለቲካ ጉዳዮች ላይ ተወያይቶ ያሳለፈውን ውሳኔም ለጋዜጠኞች አስረድተዋል። በፓርቲው ምክር ቤት ጉባኤ ላይ በዋነኝነት የተነሳው ጉዳይ በሁለት ጉራ የተከፈሉት የህወት አመራሮች ከሌሎች አካላት ጋር እያደረጉት ያለውን ግንኙነት እየተመለከተ እንደሆነም ዶክተር ደረጀ ተናግረዋል። ሁለት የህወት ጎራዎች ከኤርትራው ህግደፍ ና ከብልጽግና ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትል የሚችለውን አንድምታ ጉባኤው እንደተወያ የተለያየበትም ገልጸዋል። ህወሀት በውስጡ ባጋጠመው መከፋፈል ምክንያት ገሚሱ ከብልጽግና ጋር ገሚሱ ደግሞ ከሻቢያ ፓርቲ ጋር ህብረት እናደርጋለን እያሉ ውድ አልተፈለገ ሌላ ዙር ጦርነት ልንገባ የምንችልበት ሁኔታ በስፋት እየታየ ነው ሲሉ ገልጸዋል። በሌላ በኩል ደግሞ ህወሀት ፖለቲካዊ እንቅስቃሴ ማድረጉን ቀጥሏል። የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የህወሀት ጽፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ና የህወሀት ስራ አስፈጻሚ ኮሚቴ አባላት ና ሊቀመንበር ኮሎኔል ተክላይ ገብረ መድህን ከተፈናቃዮች ና ከሽሬ እንደስላሴ ከተማ ነዋሪዎች ጋር ጋር ውይይት ማካሄዱን አስታውቀዋል። ምርጫ ቦርድ ህወሀትን ከፓርቲነት የሰረዘ ቢሆንም ህወሀት እንደ ህጋዊ ፓርቲ ፖለቲካዊ እንቅስቃሴ ማድረጉን ቀጥሏል። ይህ በእንዲህ እንዳለም በመቀሌ የሚገኙ ፍርድ ቤቶች ሙሉ በሙሉ ስራቸውን ማቆማቸው ተሰምተዋል። በላያችን ላይ ያንዣበበው የደህንነት ስጋት መፍትሔ እስኪበጅለት ድረስ ለጊዜ ማንኛውም የዳኝነት አገልግሎት መስጠት አቁመናል ሲሉ ዳኞቹ ተናግረዋል። በመቀሌ ማዕከላዊ ፍርድ ቤት ደጃፍ ላይ የተለጠፈው ማስታወቂያም በላያችን ላይ ያንዣበበው የደህንነት ስጋት መፍትሔ እስኪበጅለት ድረስ የመቀሌ ማዕከላዊ ፍርድ ቤት ምሮ ጨምሮ በሰባቱ ክፍለ ከተሞች የሚገኙ ዳኞችና ፍርድ ቤቶች ለጊዜው ማንኛውንም የዳኝነት አገልግሎት መስጠት አቁመዋል ይላል። ማስታወቂያውም በሐውልት፣ አይደር፣ ቀዳማይ ወያ ከተባሉ ክፍለ ከተሞች መለጠፋቸው ተረጋግጧል። በዚህም ማንኛውም አይነት አገልግሎት መቆሙ ነው የተገለጸው። ትናንት ከሰዓት በኋላ ደግሞ የክልሉ ጊዜያዊ አስተዳደር ፍርድ ቤቶቹ መዘጋታቸውን አረጋግጦ ለመዘጋታቸው ምክንያት የሆነ ችግር አጣርቶ እርምጃ እንደሚወስድም ቃል ገብቶ ዳኞቹ ወደ ስራ ገበታቸው እንዲመለሱ ተማጽኗል። ፍርድ ቤቶቹ እስከ ስራ ማቆም እርምጃ እንዲወስዱ ግቢ የገፋፋቸው ምክንያትም ባለፈው አርብ ግንቦት ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምረት በመቀሌ ማዕከላዊ ፍርድ ቤት ዘውዱ የተባለች ሟች ላይ የተፈጸመ ወንጀል ለመዳኘት በተጠራ ችሎት ላይ የበዳይ ተጠርጣሪ ቤተሰቦች ችሎቱን ከመረበሽ በዘለለ በዳኞችና አቃቢ ግላይ መጥፎ ቃላት በመጠቀም ዝተዋል። በረብሻው ምክንያትም በዛው ቀን በተጠርጣሪዎች ላይ ሊሰጥ የነበረው የመጨረሻ ውሳኔ ተሰርዞ ለግንቦት አስራ ስምንት ቀን ሁለት ሺ አስራ ሰባት ዓመተ ምረት ተለዋጭ ቀጠሮ ሰጥተዋል። ይህንንና ሌሎች ስጋቶች አላሰራ ብለውኛል ያለው የትግራይ ዳኞች ማህበር በፍታ አረጋ ጋጭ ዳኞች ላይ የሚታዩ ችግሮች ካልተፈቱ እስከ ስራ ማቆም የሚደርስ እርምጃ እንደሚወስድ ግንቦት ዘጠኝ ቀን ሁለት ሺ አስራ ሰባት ዓመተ ምህረት ባወጣው መግለጫ አሳውቆ ነበር። ይህንን ተከትሎ ትናንት ግንቦት አስራ ሁለት ቀን ሁለት ሺ አስራ ሰባት ዓመተ ምህረት የስራ ማቆም እርምጃ ወስዷል። እርምጃው የጀመረበት እንጂ የሚቆምበት ቀን አልተገለጸም። ዳኞችና ፍርድ ቤቱ ለጠሩት ስራ የማቆም አድማ ምክንያት የሆነው ችግርም ትኩረት ሰጥቶ እንደሚፈታ የገለጸው የትግራይ ጊዜያዊ አስተዳደር ዳኞች የህዝባዊ አገልግሎታቸውን እንዲቀጥሉ በማሳመን የተፈጠረውን ችግር በአስቸኳይ አጣርቶ ለህዝብ ይፋ እንደሚያደርግም ቃል መግባቱን አስታውቋል። ወደ ቀጣዩ መረጃዎችን ስናልፍ በወቅታዊ ጉዳይ ላይ ከመኢአድ፣ ኢሀፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ መግለጫ ተሰጥቷል። የጤና ባለሙያዎች ጥያቄ የህዝብም ጥያቄ ነውና ትኩረት ይሰጠው የሚል መልእክትም ተላልፏል። የጤና ባለሙያዎች የሚያገኙትን ገቢ ራሳቸውና ቤተሰቦቻቸውን ማኖር እንዳልቻለ ገልጸው ለአንድ ወር ያክል ጥያቄ ሲያቀርቡ መሰንበታቸው ይታወሳል። ጥያቄያቸውም የመኖርና ያለመኖር ጉዳይ እንጂ ሌላ ምንም አይነት ይዘት እንዲሁም የፖለቲካ አንድ ምታ እንደሌለውና ለጥያቄያቸውም እስከ ግንቦት 10 ቀን 2017 ዓመተ ምህረት ተገቢው ምላሽ እንዲሰጣቸው በሰለጠነ መልኩ በማሳሰብ ይሄ ሊሆን ካልቻለ መብታቸውን ለማስከበር አጠቃላይ የስራ ማቆም አድማ እንደሚያደርጉ መግለጻቸው ይታወቃል። በዚህ መሰረት እኛ በትብብር የምንሰራ የፖለቲካ ፓርቲዎች ባለሙያዎቹ ላነሱት ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግ እንዲሁም የባለሙያዎችን ማሳሰቢያ ተከትለን በጉዳዩ ላይ ሀሳብ ከመስጠት በመቆጠብ በጥንቃቄ ስንከታተል ቆይተናል፣ ይላል ይሆናል። መግለጫው መግለጫው አስከትሎም ይሁን እንጂ ጥያቄው የቀረበለት መንግስት ባለሙያዎቹ ያቀረቡትን ጥያቄ ተቀብሎ በተሰጠው ጊዜ ውስጥ አግባብ ባለ ሁኔታ መልስ ከመስጠት ይልቅ ወደ አፍናና ስራ ተሸጋግሯል። በባለሙያዎቹ በኩልም የስራ ማቆም እርምጃ ወደ አጠቃላይ ደረጃ መድረሱን ታዝበናል። በመብት ጥያቄ የጤና ባለሙያዎችና ተጠያቂ መንግስት መካከል በውይይትና መግባባት ሊፈታ ባልቻለ የዳቦ ጥያቄ ግንባር ቀደም የችግሩ ሰለባ የሚሆነው የመንግስት ባለስልጣናትና ጥቂት የግል ህክምና አገልግሎት ተጠቃሚ በረሰብ ክፍል ብቻ ሲቀሩ መቶ ሀያ ሚሊዮን የኢትዮጵያ ህዝብ መሆኑን መንግስት በአግባቡ ሊያጤን ይገባል። ቀድሞውንም ትኩረት ተደፍጎት የተዳከመው የጤና ስርዓታችን ላይ የባለሙያው ስራ ማቆም ሲጨመር በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ ማለፍ፣ ከጤና ባለሙያዎች ጋር እልህ መጋባት መሞከር ና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ይላል መግለጫው። አስከትሎም የጤና ባለሙያዎችን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከሰማኒያ የሚበልጡ ሐኪሞች ለእስር መዳረ ያረጋቸውን መረዳችንናል። ኢትዮጵያና መሰሌ አፍሪካ ሀገራት ከደሃው በሚሰበሰብ ግብር በውድ ዋጋ ያስተማራቸውን ሀኪሞች ወደ አደጉ ሀገራት እንዲፈልሱ በማድረግ የሚታወቁ ና የሚወቀሱ ሲሆን ይባስ ብሎ እጅግ አነስተኛ ና መሰረታዊ ለሚባል የዳቦ ጥያቄ ወደ ጅምላ ስር መግባቱ ልብ ሰባሪ ነው። የጤና ባለሙያዎች በተማሩት ትምህርት ሀገራቸውንና ህዝባቸውን በቅንነት ና ታማኝነት ማገልግል እንደሚገባ፣ ህዝባችንም ተገቢውን የህክምና አገልግሎት ማግኘት እንደሚገባው እኛ የትብብር ፓርቲዎች የምናምን ቢሆንም ራሱ እየቀለጠ አካባቢውን እንደሚያብራው ሻማ ባለሙያው በተጎሳቆለ ኑሮ እየሞተን ቢሆን ህዝብንም አገልግል አለበት የሚል እምነት ከቶውንም የለንም። በዚህ መልኩ የሚሰጥ አገልግሎትም ከስም በዘለቀ ለህዝባችን አንዳች ፋይዳ አይኖረውም። ስለሆነም አንደኛ፣ መንግስት ለጤና ባለሙያዎች ጥያቄ ተገቢውን ትኩረት ሰጥቶ ዛሬ ነገ ሳይባል በአስቸኳይ መፍትሄ እንዲሰጥ እናሳስባለን። ሁለተኛ፣ የባለሙያዎቹን ጥያቄ በሰለጠነ መልኩ በንግግር ለመፍታት ከመሞከር ይልቅ መንግስት እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ ፈጽሞ እንዲቆጠብ ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ በአጽንኦት ለማሳሰብ እንወዳለን። ሶስተኛ በስራ ማቆም እንቅስቃሴው ክፉኛ የሚጎዳውን በተለይ ያለምንም አማራጭ የሚቀረውን የማህበረሰብ ክፍል ታሳቢ ያደርጉ አካሄዶች እንዲታዩ የችግሩ ግንባር ቀደም ሰለባ በሆነው ህዝባችን ስም ተማጽኖ እናቅርባለን በማለት መኢአድ፣ ኢህአፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ በጋራ መግለጫ ሰጥተዋል። ወደ ቀጣዩ መረጃችን ስናልፍ በአፍሪካ ስድስት ሀገራት በጤናና ትምህርት ዘርፉ በጀ ጊዜት በመቀነሱ፣ ሰራተኞች የከፋ ችግር ውስጥ መውደቃቸውን አዲስ ጥናት አመልክቷል። ጥናቱን አክሽን ኤድ የተሰኘ ግብረሰናይ ድርጅት የሰራው ሲሆን በኢትዮጵያ፣ በጋና፣ በኬንያ፣ በላይቤሪያ፣ በማላዊ፣ በናይጄሪያ 600 የጤና ባለሙያዎች መምህራንና የማህበረሰብ ክፍሎችን ያሳተፈ ነው ተብሏል። በጥናቱ ከተሳተፉት መካከል 97 በመቶ የሚሆኑት የጤና ባለሙያዎች የሚያገኙት ደሞዝ መሰረታዊ የሚባለውን ወጫቸውን ለመሸፈን እንደማያስችላቸውም ተናግሯል። 97 በመቶ የሚሆኑት የጤና ባለሙያዎች በደሞዛቸው የቤት ኪራይ መክፈል፣ የምግብና ሌሎች ሌሎች ወጪዎችን መሸፈን እንዳልቻሉ ማስተዋል። በጥናቱ በስድስቱ ሀገራት የሚገኙ የጤና ተቋማት ተገልጋዮች በሐኪሞች ጥረትና በዋጋ መጨመር ደስተኛ አይደሉም ሲል ያስቀመጠ ሲሆን መንግስታት ውጤት አልባ ከሆነ የአይምኤፍ በጀት መቀነስና አዳ መክፈል ፖሊሲ ወጥተው ትኩረታቸውን ዜጎቻቸው ላይ ማድረግ አለባቸው ብሏል። ህመምተኞች ወደ ጤና ተቋማት ለመሄድ ረዥም መንገዶችን እንደሚጓዙ፣ የወባ መድኃኒትን በአስር እጥፍ ዋጋው መጨመሩ በጥናቱ የተካተተ ነው። አብነት በኢትዮጵያ ሙያ ከላ ቀበሌ የምትኖር ሴት ሰዎችን በመጥቀስ ከአምስት አመት በፊት የወባ መድኃኒት በ50 ብር ትገዛ እንደነበርና አሁን ግን ከግል ተቋማት በአምስት መቶ ብር እንደሚገዛ መናገሯን ገልጿል። በሌላ በኩል በጥናቱ ከተሳተፉት 87 በመቶ የሚሆኑት መምህራን የክፍል ውስጥ ቁሳቁሶች ወይም የማስተማሪያ ቁሳቁሶች እንዳልተሟሉላቸው ሲገልጹ 73 በመቶ ያሉ የትምህርት ማስተማሪያ ቁሳቁሶችን ከኪሳቸው አውጥተው እንደሚገዙ ተናግረዋል። 84 በመቶ መምህራን ደሞዛቸው ባለፉት አምስት አመታት ከ10 እስከ 50 በመቶ በሚሆን መጠን የቀነሰ መሆኑ ተመ ተመላክቷል ለዚህ ሁሉ ቀውስ አክሽን ኤድ መንግስታት በትምህርትና ጤና የሚያወጡት ወጪ መቀነሱ ነው ሲል ያስቀመጠ ሲሆን ከዓለም አቀፉ የገንዘብ ተቋም መንግስታት የመከሩበት መንገድ መኮነን አለበት ሲል ገልጿል። አይ ኤም ኤፍ መንግስታት እንደ ትምህርት ጤና ባሉ ልማቶች ላይ የሚያወጡትን ወጪ በመቀነስ እዳቸውን እንዲከፍሉ ይመክራል ያለው አጥኚው ተቋም በማሳያነትም በናይጀሪያ በ2024 ከሀገራዊ ገቢው አራት በመቶ ያሉን ለጤና ስታውል ሀያ በመቶ ያሉን እዳ ለመክፈል አውላለች ነው ያለው። በተለምዶ አንድ ሀገር የበጀቷን አንድ አምስተኛ ትምህርት ማዋል አለባት ቢባልም በጥናቱ ከተካተቱት ስድስት ሀገራት ውስጥ አራቱ የትምህርት በጀታቸው ከዚህ መጠን በታች ነው። አክሽን ኤድ መንግስታትና አይኤምኤፍ እየሄዱ ያሉበትን መንገድ በመቀየር ለእነዚህ ዘርፎች ትኩረት በመስጠት የሰራተኞች ኑሮ እንዲያሻሽሉ እና ዜጎችም ጥራት ያሉ ትምህርትና የጤና አገልግሎት እንዲያገኙ እንዲያደርጉ ምክረ ሀሳብ አቅርቧል። ወደ መጨረሻው መረጃዎችን ስናልፍ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከትናንት ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃለሁ ሲላሳውቋል የለውጥ እርምጃዎች ተቃዋሚዎቹ የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ብሏል። ትናንት ከተደረጉ የማሻሻያ እርምጃዎች መካከልም፣ አንደኛ ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔይመንት መጠንን ከ5000 አሜሪካን ዶላር ወደ 50000 አሜሪካን ዶላር ከፍ ተደርጓል። ሁለተኛ ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ ወደ 10000 አሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ 15000 የአሜሪካ ዶላር ከፍ ብሏል። ሶስተኛ ባንኮችን የውጭ ምንዛሪ ክፍያዎች ስርዓት ለማስያዝ እርምጃ ተወስዷል። በመጨረሻም ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ዓመተ ምህረት ጀምሮ በድረገጹ ላይ መረጃዎቹን በመደበኛ ለህዝብ ይፋ እንደሚያደርግ አሳውቋል።